ጠብቅኝ አድምጡት። በሙስሊም ወንዶች እንደሚማረኩ የሙስሊም ወንዶች ሴት መንከባከብ እንደሚችሉ አራት ያግባ ስድስት ያግባ ዘጠኝ ያግባ ማኔጅ ማድረግ እንደሚችል ጋይድ ማድረግ እንደሚችል ልጆች ቢወልድ ልጆችን እንደማይክድ የሙስሊም ወንድ እንደሚንከባከብ ስለሚያቅ የክርስቲያን ሴቶች በሙስሊም ወንድ እንደሚሳቡ ስለሚያቅ ደሞ የሚፈለው አቅ ነው ምነግራችሁ ማለት ነው። ስለዚህ በጣም የሚፈራው ነገር በየጊዜው የሚያወራው ነገር እፎይ ሰማነት ፐርቸር እንደ ቶፒኩ እስልምና ሴት አይሻ የእስልምና ትዳር የእስልምና ሴት በእስልምና ሴቶች በእስልምና ትዳር በእስልምና ወጣት እያለ ነው የሚያወራው። ንጽጽር ስትሉት በክርስትና ና በእስልምና ስለ ሴቶች እናወራ ይላል። ያንን የሚያወራው ክርስቲያን የሆኑ ሴቶች ሙስሊም የመሆን ፍላጎታቸው ከውስጣቸው እንዲወጣ እና በሙስሊም ወንድ ሞክ እንደሚደረጉ አቢዝ እንደሚደረጉ በፍጹም ከሙስሊም ጋር መገናኘት እንደሌለባቸው እንዲገቡ እንዲገባቸው ያን የሚያደረገው የሚገርማችሁ ነገር ማለት ነው። ያንንም እያደረገ አሁንም ሴቶቹ እየሰለመ መሳይ ነርቡን የሚነካው ጭ ነ ብለው ነው የሚጀምረው። የሚገርማችሁ ነገር ስለ ክርስቲያን ሴት ሲወራ ቀሽም ናቸው ይላል። በሌላ በቋንቋ ደግሞ የሚገርማችሁ የኦርቶዶክስ ወንዶች ሰማንያ ፐርሰንት ፕሮቴስታንት የመሆን እድል ያላቸው ሙስሊም አይሆኑ። ስለዚህ የትንፍጩ የትንፍጩ ፓንኬኩን ጋግረሻ ምጪ ነውና ታሪኩ። ከዚህ በፊት እንደነገርኳችሁ ነው፣ ቀጠኗ ተከፋፍሏል። ብትንትን ነው ያለው። ይሄንን የተበታተነ ቫይቭ ለመሰብሰብ ነው ኬ እየሰራ ያለው። ስለዚህ እፎይ ራሱን የቻለ የክርስቲያን ህብረት ዶሚኔሽን ውስጥ የለም። ብዙም አያሳስበውም ቢጠፋም ባይኖርም። ግን ድካሙን መና የሚያስቀሩበት የክርስቲያን ሽቶች እንደሆኑ በደንብ ያውቃል። በደንብ ነው የሚያውቀው። ስለዚህ ንፅፅር ላይ ብትሰሩ ብታጎበድዱ ጥፍር ቀለም ባትቀቡ ለፎይ አይ ዶን ኬር ለውጥ ያመጣል። እፎይ የፈለገ ቢለፋ የክርስቲያን ሴቶች ከክርስቲያን ወንድ የሙስሊም ወንድ ነ እንደሚመርጡ ያውቃል። በሌላ ሎጅክ ሙስሊም ሆኑ ማለት ወይም ደግሞ ከሙስሊም ሴት ተጋቡ ማለት ልጆቻቸው ሙስሊም ይሆናሉ ብሎ ያምናል። የሱ እምነት ነው የምነግራችሁ። አንድ ሴት ሰለምቴ ሆና ክርስቲያን ወንድ አግብታ ታሰልማዋለች ብሎ ያምናል። የወንዶች ድክመት ወሲብ እና ጾታ እንደሆነ ስለሚያውቅ ስለ ወሲብ ሙሉ ቀን ሲያወሩ ቢውሉም ማታ ማታ ሴት ጋ መተው ስለሚተኙ ያው መጨረሻቸው ይታወቃል። በአንድ ዙር ዘጠኝ ሀያ ሰላሳ እያሉ የሚያወሩትም ለዛ ነው። እና አስራስ የሆንባቸው ፓርት ይሄ ስለሆነ እፎ ያሁን ከወንዶች ጋር ማያወራም። ለምን ወንዶቹን የገደል ማሚቱን ያደረጋቸው እሱ የሚያወራው እየዞሩ እንዲደግሙ ደግሞ ያደረጋቸው፣ ሴቶቹ ደግሞ በፍጹም ከሙስሊም ወንድ ጋር ምንም አይነት ግንኙነት እንዳይኖራቸው የመስለም ፍላጎት እንዳይኖራቸው ፍላጎታቸውን የሚያጠፋ ነገር ነው እየሰራ ያለው። ያም ሆኖ ግን ያም ሆኖ ግን ሁሱ እንዳለው እናንተ ተሳደቡ እኛ እናሰልማለን ነው ያንን ደግሞ በተግባር ያደረጉት በየክልል ከተማ ዳዕዋ እያደረጉ አዳማ ብትሄዱ፣ ሻሸመኔ ብትሄዱ፣ ወልቂጤ ብትሄዱ፣ የፈለጋችሁበት ጅማ ብትሄዱ እስልምና ዳዕዋ እየተደረገ ነው። ስትራስ ይለቅባቸዋል። ይሄ ምክንያቱም ሰው የሚፈራው ነገር ነው የሚያሳስበው። እዛ ሜዳ ላይ ያሉ ወይም ደግሞ መሬት ላይ ያሉ ሴቶችና ወንዶች ኦርቶዶክስ ክርስቲያኖች ሶሻል ሚዲያ ላይ ዋለውን የፖለቲካ ቀመር አያውቁም። አንብበህ አሳምነህ ካሳመንካቸው ይቀበላሉ፣ ይሰልማሉ። ይህንን በደንብ ያውቃል። ስለዚህ እየተበሳጩ ቤታቸውን ከፍቶ አስቡት። ላይፍ ላይ ከፍታችሁ ሙስሊሞች ደአዋ የሚያደርጉበትን በቀን በቀን እየተከታተላችሁ ሪፖርት ማቅረብ። ዛሬ እዚህ ከተማ፣ ነገ እዚህ ከተማ ተነጎዳ ዚህ ከተማ ሄዱ። ሙስሊሞች እኮ የአምስት ዓመት ታርጌታቸው በአገሪቷ ሙሉ ደአዋ ማድረግ ነው። ጦርነቱ ሲቆም ደብረ ብርሃንና ጎጃም፣ ጎንደር፣ ወሎ ይሄዳሉ። የወሎ ክርስቲያኖችን የወሎ ሙስሊሞች እያጠመዱ ነው። በጣ ናቸው። እጣን እያጨሱ ነው። መርሃባ እያሉ ነው። ለጥምቀት ታቦት እያስገቡ ነው። ሰለምት የሚያደርጓቸው የሚል ስብሰባ እስከ ማድረግ ደርሰዋል። እኔ ደስ የሚለኝ አንድ ልክ ላልሆነ ሃይማኖት ለእናንተ እስልምና ቁርአን ሰውን የጻፈው የሰው ሃይማኖት ነው ካላችሁ፣ ለምንድነው እንቅልፋታችሁ በቀን በቀን በቀን በቀን ሪፖርት የምታደርጉት? እኛ እዚህ ቁጭ ብለናል። እናንተ ተሳደቧ። የእናንተ መለያ አይሻ በዘጠኝ አመቱ አገባች፣ ነቢዩ መሐመድ እንዲህ ናቸው፣ ሙስጠፋ እንዲህ ነው፣ ሀሊማ እንዲህ ናት ማለት ነው። ስድብ ለውጥ የሚያመጣ ነገር እንዳልሆነ ስለገባችሁ ሪሰርች እየሰራችሁ ሙስሊሞች አንድ እርምጃ በዚህ ተራመዱ፣ ሙስሊሞች ሁለት እርምጃ በዚህ ተራመዱ፣ ሙስሊሞች ሶስት እርምጃ በዛ ተራመዱ ብላችሁ እንኳን ተመልሳችሁ ስለ እስልምና ሄት ስፒች ከመናገራችሁ ውጭ ለውጥ አታመጡ። ሶስት አሁን እንግዲህ እዚህ ሶሻል ሚዲያ ላይ ያለውን ቫይቭ ስነግራቸው በጣም የሚረብሻቸው ነገር የሙስሊሞች ሀገሪቷ የደአዋ ማድረግ ነው። በጣም የሚያናደዳቸው ነገር ሴቶቹ የሙስሊም ወንዶችን መውደዳቸውና ኢትዮጵያ ውስጥ ያሉ ኢትዮጵያኖች ደግሞ ከእስልምና ጋ ጥሩ ግንኙነት አላቸው የሚለው ፍርሃት ነው። ምክንያቱም ቲክቶክ ላይ የሚዘሩት መርዝ መሬት አይደርስም፣ አየር ላይ ነው የሚቀር። ለምን የውሸ ዜና ስለሆነ ለዚህ ነው እኔ እውነት ያሸንፋል እምላችሁ። ስለዚህ እድሜያችሁ ከሚያልቅ ስልካችሁም ባትሩ ከሚሞቅ አንጎላችሁም ከሚላላ በንዴት እንደ ፍጹም ትዝብቱና እንደ ፍጹም አማን አንድ ቀን ቢጫ አንድ ቀን ጥቁር እየሆናችሁ ማሊያ ከምትቀይሩ ሰብሰብ በሉና ዳዋ ጀምሩ። ምክንያቱም እናንተ ዳዋ የጴንጤ ስታይል ነው። እኛ ጴንጤ አይደለንም። በየአደባባይ እየዞርን አንጮህም። መማር የሚፈልግ ቤተክርስቲያን ይምጣ ብላችሁ ሁለት ሺ አስር ላይ መግለጫ ሰጥታችኋል ፍራችሁ ነው ወደ አዋ ማታረጉት ወታችሁ አደባባይ ላይ በጣም የተጀነናችሁ ስለሆናችሁ በጣም ኩሩ ስለሆናችሁ ነጠላችሁን አቧራ እንዳይነካ እግራችሁን እንዳይቆሸሽባችሁ ቤተ ክርስቲያናችሁ ውስጥ ማይካችሁን ከፍ አድርጋችሁ አስተምራችሁ ትበተናላችሁ። ጴንጤዎች ግን ፀሐይ እየመታችሁ ባቡር አይሎ ህዝብ መረበሽ ቢሆንም ነን ብላችሁ ባስ አይሉ ሬስቶራንት አይሉ ዝናብ አይሉ ፀሐይ አይሉ ላለፉት ዘጠን ዓመታት ኢትዮጵያ ውስጥ ወንጌል ሰብኳል ካለ ማቋረጥ እየተገደሉ ሳይቀር እየሞቱ ሳይቀር ሙድ ስትይዙባቸው ነበር። ዛሬ ደግሞ ልክ ሙስሊም ዳአዋ ሲያደረግ ማይክ ዘወቶ ነርፋችሁ ተነካ። ትንሽ ጠብቆ ገና እህታ ማርያምም ዳዋ ታደርጋለች ውጭ ላይ ወታ ምን ልታደርጉ ነው? የጋራ ሀገር እንጂ እኮ የጋራ ነፍስ የለ ነው፣ እና ጭንቀታችሁ በዛ። እኔ በጣም ተሳዝኑ። ወንዶቻችሁ ፕሮቴስታንት እየሆኑ ሴቶቻችሁ ሙስሊም እየሆኑባችሁ ነው በክፍፍል ደረጃ ኦርቶዶክስ የሆኑት ደግሞ ተሀድሶ እየሆኑባችሁ ነው። እውቀት ያላቸው መርጌታዎች፣ ካህናት፣ ሊቃውንቶች፣ ጸሐፍቶች እና ቤታችሁ በዛ ማለ በዚህ መፍረሱ አይቀርም። ኮንዶሚኒየም ተመዝገቡ ለማለት ያክል ነው። ስለዚህ በውሸት የእግዚአብሔር መንግሥት አይገነባም። ረጋ በሉ፣ ሀሳባችሁን ሰብስቡ፣ አድቡ፣ አድቡና መጪ ትውልድ የተሻለ ነገር ስለሚገባው የማይታፈርበት አንድ ነገር አቁሙ። እኛ እሱን እናከብርላችኋለን። ከዛ ውጭ ግን የምትሰሯትን ድራማ እች የፖለቲካ ሪዮት አለም ነው ብልጽግና ይፈቅድላችሁ። ብልጽግና ለሀገሪቷን እንዲህ አከርካሪ ሰብሮ የጣለው የእናንተ ሃይማኖት እንደሆነ ስለሚያውቅ ብልጽግና ፓርቲው ላይ እስካለ ድረስ እንደ በፊቱ በማለት የበላይነት ታገኙ። እንደ ጳውሎስ እግራችሁ ላይ የግርሙቅ ይደረግባችሁ እንደ ጴጥሮስ በጨርቃችሁ ብትፈውሱ፣ ኢትዮጵያ የሁሉም ሃይማኖት ሀገር ነው የምትሆነው የሁሉም ዜጋ መብት ነው የሚከበረው። የሚያቅሰው ነው የሚመጣው፣ አዋቂ ጠያቂ ትውልድ ነው የሚመጣው። ነዳጅ የተከለከለ አገራት የጻፉትን መጽሐፍ ሰብስበህ ስጩህ ብትል እንደፉ ለውጥ አታመጣም። እንደና አኪ አይነት ደግሞ ለኦርቶዶክስ ክርስቲያን የሚለፉ የሚደክሙ፣ ደከመኝ ሰለቸኝ ሳይሉ አራት ሰዓት አምስት ሰዓት መቀመጥ የጀርባ አጥንት ያሳምማል፣ በነገራችሁ ላይ እግር ያሳምማል ዲፕሬሽን አለው። እስክሪን ላይ ማፍጠር እንደዛ እየለፋ አስር አስራ ሁለት አስራ ሶስት ሺህ ሰው ወንጌል እንድማር በቤተ ክርስቲያኑ እንዳያፍር በእምነቱን እንዳያፍር ሲያደርግላችሁ እንደ ባብ አናት አናቱን ለመቀጥቀጥ መዶሻ ያዛችሁ የምትመጡ ሰዎችም አድቡ። እንዴ መናገር ይፈውሳል። ማንበንብሉ ሰው ያደርጋል። አንብቡ። ማን ያስተምር? ዘመድኩን ያስተምር ምረታብ ያስተምር ስላሴን በጉልቻ የሚሰይመው ዘበን ያስተምር ወይስ ያ አይነ ስውሩ መምህር እሸቱ ያስተምር? እሸቱ ነው ማን ነው የሚባለው ስሙ ጠፋብኝ። መልካም። እቺ ውስታዝ ያኛውን ውስታዝ ከበር ለማድረግ እየጣረች ነው። እና መጨረሻ መልክት አለኝ አሳያችኋለው። ጠብቅኝ። አድምጡ።